በስማ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አመስራ ወሰዱሱ ለመስከረም በዛቲ ዕለት ፈነወ እግዚአብሔር ለገብርኤል ሊቀ መላእክት ኀበ ዘካርያስ ወልደ በራክዩ ወዜነዎ በእንተ ልደቱ ለዮሐንስ መጥምቅ እምኔሁ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም መስከረም 26 በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ በራክዩ ልጅ ዘካርያስ ልኮት መጥምቁ ዮሐንስ ከእርሱ ስለመወለዱ አበሰረው። ስሙ የተመሰገነ እግዚአብሔር ልጅን ይሰጠው ዘንድ አስቀድሞ ሁልጊዜ በመጸለይ ወደ እግዚአብሔር ይማል ወንድ ነበር። ልጅ ያልወለደውን እግዚአብሔር ብዙ ተባዙ ምድርን ሙሏት ያለውን በረከት ያጣ ነው በማለት እስራኤል ይገዳደሩት ነበርና ልመናውንም ሰማ። በቤተ መቅደስም ቆሞ ዕጣንን ሲያሳርግ መላኩን ላከለት። በከበረ ወንጌልም እንደተባለ መንገዱን ይጠርግ ዘንድ በንጉሥ ክርስቶስ ፊት እንደሚሄድ የተደረገለት ታላቅ ነቢይ ዮሐንስ ከእርሱ መወለዱን አበሰረው። ዘካርያስም የሰውነቱን መድከም የመውለጃውን ዘመን እንዳለፈና ፈጽሞ እንዳረጀ የሚ ሚስቱም እንዲሁ ዘመኗ እንዳለፈና ፈጽማ እንዳረጀች መካንም እንደሆነች ያውቃል እና ስለዚህ፣ ይህ ነገር እንዴት ይሆንልኛል? እኔ ያረጀው ሽማግሌ ነኝ፣ ሚስቴም እንዲሁ ዘመኗ አልፎ መካኑን፣ አለች ብሎ የእግዚአብሔርን መልአክ ተከራከረው። መላኩም እኔ ይህን ልነግርህ ከእግዚአብሔር ዘንድ ወደ አንተ ተልኬ ነበር፣ ልትጠራጠር ባልተገባህም ነበር። አሁንም ግን በጊዜው እስኪፈጸም ዲዳ ሆነ፣ መናገር ይሳናሃል ብሎ ገሰጸው። ዘካርያስም የወልድ እግዚአብሔርን መንገድ የሚጠርግ ዮሐንስ እስከሚወለድበት ጊዜ ድረስ ዲዳ ሆነ። በሚገዘርበትም ቀን የህፃኑን አባት ዘካርያስን የሕፃኑንም ስም ምን ብለው እንደሚሰይሙት ጠየቁት። እርሱ ብራና ለምኖ ስሙ ዮሐንስ ነው ብሎ ጻፈ። እዚያም ጊዜ አንደበቱ ተፈትቶ እግዚአብሔርን አመሰገነው። ስለ ልጁ ስለ ዮሐንስም እርሱ የልዑል ነቢይ እንዲባል መንገዱንም ይጠርግ ዘንድ እግዚአብሔር ፊት እንደሚሄድ ትንቢት ተናገረ። ለእግዚአብሔርም ምስጋና ይሁን እኛንም በዘካርያስና በቅድስት ኤልሳቤጥ በልጃቸው በመጥምቁ ዮሐንስ ጸሎት ማረን፣ ይማረን በረከታቸውም ከእኛ ጋራ ትኑር ለዘላለሙ። ሰላም ለጽንሰትከ በሰሌዳ ከርሳ ዘተገልፈ ለኤልሳቤጥም ከእምድረ ወራ አለፈ ዮሐንስ መላእክን ተትኩንን አይላፈ ከመእፈጽም ዘወጠንኩ ስብሐቲ ከትሩፈ በውስተ እዝኒ አልሆስስ መጽሐፍ። በዚችም ቀን የሰማዕቱ የቅዱስ ዩስጦስ ልጅ ቅዱስ አቦሊ የስጋው ፍልሰት ሆነ። ዳግመኛም የአስር ሺህ ሰማዕታት፣ የቅድስት አጋታ፣ የበርባራ፣ የወሊያናና የአባት ጊዮርጊስ መታሰቢያቸው ነው። በረከታቸውም ከእኛ ጋራ ትኑር ዘንድ ለዘላለሙ ሰላም እንዘ እብል ለፍልሰተ ስጋ ከአሃሊ ወለ ወልደ የወስጥ ወሳቦሊ እስማጽናአ ከለ ከእግዚአብሔር ካሊ ኢደን ገጽከ ወይ ፈራይ ከማአተ እልው ቀታሊ እንዘብመጥባይት ማይከከ እምስጋ ይሄሊ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስመስከረም ሀያ ሰባት በዚች ቀን ቅዱስ የወስጣትዎስ ሁለቱ ልጆቹና ሚስቱም በሰማይትነት አረፉ። በዚችም ቀን ያለ ደም ማፍሰስ ሰማይ ሆነች ቅድስት ጤቅላ አረፈች። የዚችም ቅዱስ በዚችም በዚችን ቀን የቀራጮች አለቃ የነበረ ቅዱስ አንጢላሪዮስ አረፈ። በዚችም ቀን ደግሞ የከበረ ጽጌ አባ ዮሐንስ አረፈ። ዛቅረብኩ ማይሌተ ዘኪሬ ላፈምለተ ጸምዱ ከዘልፈ ለላ ነጥብቶ ከብዘነዴቴ መጻፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማይት ወጻድቃኑ መላይት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆ

አባታችን አቡነ ሀብተ ማርያም ያደረገው ተአምር ይህ ነው። ፈቃደ ስጋውን አልፈጽምለት እያለ በዚህ ዓለም እያዘነ እየተከዘ የሚኖር አንድ ሰው ነበር። ከዕለታትም በአንዱ ቀን ከአባታችን ከአቡነ ሀብተ ማርያም ገዳም ብዙ ሰዎች ሲመጡ አገኘ። አባቶቼ ወንድሞቼ፣ እንደምን ዋላችሁ ብሎ ያ ሰው ሰላምታ ከሰጣቸው በኋላ ከወዴት ትመጣላችሁ ብሎ ጠየቃቸው። ከአባታችን ከአቡነ ሀብተ ማርያም ገዳም ነው የመጣ ነው አሉት። አቡነ ሀብተ ማርያም የልባቸውን ሀሳብ የቤታቸውንም ሀዘን አሟልቶ እንደሰራላቸውም ነገሩት። እኔም ለአባታችን ለአቡነ ሀብተ ማርያም የልቤን ሀዘን ብነግረው ይፈጽምልኛልን አላቸው። አዎን ይፈጽምልሃል ቢሉት፣ ከዚህ በኋላ አባቴ አቡነ ሀብተ ማርያም አንተ የልቡናዬን ሀዘን፣ ጭንቀት፣ መከራ ታውቃለህና የልቡናዬን ሐዘን ሰምተህ የምወደውን ነገር ብትሰጠኝ እኔም እስከ ዕለተ ሞቴ ዝክርህን እዘክራለሁ። እንዲህ ብሎ በንጹሕ ልቡና በለመነ ጊዜ አባታችን አቡነ ሃብተ ማርያም ከፈጣሪው ምሕረትን ለምኖ ያ ሰው አዝኖ ተክዞ የለመነውን የልቡናውን ሐሳብ ሁሉ አደረገለት፣ ፈጸመለት። በተፈጸመለትም ጊዜ ፈጽሞ ደስ አለው። እግዚአብሔርንም አመሰገነ። አባታችን አቡነ ሃብተ ማርያም እንደዚሁ የእኛንም የልቦናችን ሐዘን መከራ ፈጽሞ ደስ ያሰኘን፣ ይህንን ያድርግ። የአባታችን የአቡነ ሃብተ ማርያም ልመናው፣ በረከቱ፣ አማላጅነቱ በሁላችን በህዝበ ክርስቲያን ላይ ለዘላለም ጸንቶ ይኑር ለዘላለሙ አሜን። እሱ ቸርነት እንጂ በፍዳው እንዳይሆን በፍርዱ እንዳይሆንብን የዋሁ ርግብ ሃብተ ማርያም ሆይ የጽድቅን ብስራት አብስረን እንበል። አሁን ሐዘን አለ፣ አሁን መከራ አለ፣ አሁን ዋይታ አለ፣ አሁን ሰቆቃ አለ፣ አሁን እንባ አለ፣ አሁን ጮታ አለ። እኚህን ጻድቅ አባት ስንጠራ እነዚህ መቅሰፍታት ይጠፋሉ። እነዚህ ምንድናቸው ስንል የመጀመሪያው በመብረቅ ላይ ሁለተኛው በቸነፈር ላይ ሶስተኛው በረሃብ ላይ። አስተውሉ። በዚያን ጊዜ ዓለም ዓለም የተነበየው ትንበያ ነበረ። ቢያንስ በጥቂቱ በጥቂቱ ከሰባት ሚሊዮን ሕዝብ በላይ ኢትዮጵያ ያልቅባታል የሚል ሟርት ነበር። ለዓለም ሁሉ የሚጠቅም ይላል። እስኪ በሉ አይሰማም። ለዓለም ሁሉ የሚጠቅም ይላል። ዘይከውን በቋዬ ለኩሉ ዓለም ለዓለም ሁሉ የሚጠቅም ዓለምን ሁሉ የሚረዳ ዓለምን ሁሉ የሚያግዝ ግን ላመኑበት ነው። ግን ቃል ኪዳኑን ለተማመኑበት ነው። ግን ደግሞ የተሰጠውን ጸጋ አምነው ተቀብለው በደጃፉ መጥተው በእንታውን ሀብተ ማርያም እያሉ ለሚማጸኑት ነው። ሀብተ ማርያም ርግብ፣ ሀብተ ማርያም የዋህ አብስ ረኒ ብስራተ ጽድቅ ከመ ብስራተ አብ ኖ በሂሩት አምላክ ባይል ዋኮ በፍት ይላል። በመልካቸው ላይ እንደምናገኘው ሀብተ ማርያም ርግቡ፣ ሀብተ ማርያም የዋሁ እንደ አባታችን እንደኖ የጽድቅን ብስራት አንተ ደግሞ አብስረን በቸርነቱ ባይለ ጸጋ በሆነ አምላካችን በእርሱ ቸርነት እንጂ በፍዳው እንዳይሆን በፍርዱ እንዳይሆንብን፣ የዋሁ ርግብ ሀብተ ማርያም ሆይ የጽድቅን ብስራት አብስረን እንበለው። አሁን ሀዘን አለ፣ አሁን መከራ አለ፣ አሁን ዋይታ አለ፣ አሁን ሰቆቃ አለ፣ አሁን እንባ አለ፣ አሁን ጮት አለ እንደ ተባለው ርግብ ሀብተ ማርያም የዋህ አብስረኒ ብስራተ ጽድቅ ከመብስራተ አብ ኖኅ እንዳለው ልክ እንደ አባታችን እንደ ኖኅ በመርከቡ ውስጥ ሆኖ በዚያች በመርከቢቷ ውስጥ ሆኖ ርግባ የወይራ ዝንጣፊ ይዛ መታ የዚያ የጥፋትዋ መጉደል እንዳበሰረችው አንተም የመከራችንን መጉደል የመከራችንን መቀነስና የሐዘናችን በደስታ መቀየሩን ሚስጢር ንገረን ብለን ልናለቅስ ይገባል። ስለዚህ ዘይከውን በቋይ ለኩሉ ዓለም ለዓለም ሁሉ የሚጠቅም ነው የሚለው ይህ ቃል የተነገራት ዮስቲና ነች። የተነገረባትም ስፍራ ቅድም በታሪኩ ሲተረክላችሁ እንደነበረው በገባችበት ዋሻ ውስጥ ነው። ይህን የሰማችው እንግዲህ የፍሬ ቡሩክ ባለቤት የሆነችው ይቺ ዮስቲና የእግዚአብሔር ስጦታ ማለት ነው ስሟ ራሱ የአቡነ ሀብተ ማርያም እናት የእግዚአብሔር ስጦታ ነች። ነገር ግን በመንፈሷ ውስጥ የመጣባት አንድ በጎ ሐሳብ እኮ ነው፣ ምንተ ይበቆ ለሰብ ለመ ሁሉ ዓለም ረባ ወነፍሱ አጉለ የሚለውን ቃል አነሳችና ሰው በዚህ ዓለም አለ ቢያተርፍ ነፍሱን ግን ባይጠቅም ለዚያ ሰው ምን ይጠቅመዋል? ምን ይረበዋል? የሚለውን ሐሳብ በውስጧ ሲመጣ ነው በቀጥታ ዓለምን መናቅ የጀመረችው? ወገኖቼ፣ ወገኖች አንዳንድ ጊዜ ራሳችንን ቆም ብለን ማየት ያስፈልጋል። እርግጥ ነው በመንፈሳዊ ሕይወት ውስጥ የተመላች እናት ነች። ደግነት ከቸርነት ጋራ፣ የዋህነት ከቅንነት ጋራ፣ መስጠት ካለ መንፈግ፣ እግዚአብሔርን በማገልገል ፍጹም ለእግዚአብሔር በመሰጠት የታመነች እናት ነች። እግዚአብሔርን እያመሰገነች የሆነ ቅዱስ ሐሳብ በውስጡ አፈለቀ ይላል መንፈሱ ሲመጣባት በዚህ ጊዜ ነው እንግዲህ። ለካ በዓለም መኖር ዋጋ የለውም አለች። ትዳር ይዛ ነው እኮ ፍሬ ቡሩክን አግብታ በተዳሪዎች ውስጥ እያለች በዓለም ምኖር ዋጋ የለውም ብላ ነው የገባችው። ግን ደግሞ በዚህ አይነት መንገድ እሷ በጎ ነው ምርጫዋ፣ ፈቃዷን በጎ ነው። ነገር ግን በገባችበት ሰዓት ያው ምላሹን ቅድም ሰምተናል። የለም በዚህ መንገድ ሊገባችበትም ዋሻ ውስጥ ነበር። በዚያም እንደዛ ተባለ። አሁን ያ ነገር ተምራችሁ አልፋችሁታል። ነገር ግን እኔ በአጭሩ ዘይከውን በቋይ ለኩሉ ዓለም፣ ለዓለም ሁሉ የሚጠቅም ነው። ዛሬ የተሰባሰብንበት ዛሬ የመጣንበት ለዓለም ሁሉ የሚጠቅም ቅዱስ አባት ጋ ነው። እሱ ማን ነው? አይሰማም። አቡነ ሃብተ ማርያም በምን ይጠቅመናል? ይሄ ቅዱስ አባት በተሰጠው ቃል ኪዳን መጀመሪያ አምስቱ መቅሰፍታት በአቡነ ሃብተ ማርያም ላይ ስልጣን የላቸው። ጻድቁ እነዚህን መቅሰፍታት እንዲያጠፉ ከእግዚአብሔር ቃል ኪዳን ተገብቶላቸዋል። በአምስቱ መቅሰፍታት ላይ ስልጣን አላቸው። እኚህን ጻድቅ አባት ስንጠራ እነዚህ መቅሰፍታት ይጠፋሉ። እነዚህ ምንድናቸው ስንል፣ የመጀመሪያው በመብረቅ ላይ፣ ሁለተኛው በቸነፈር ላይ፣ ሦስተኛው በረሃብ ላይ አራተኛው በወረርሽኝ ላይ፣ አምስተኛው በእሳት ቃጠሎ ላይ ቃል ኪዳን ተሰጥቷቸዋል። በዚህ መንገድ የሚጠቁ ሰዎች የአንተን ስም ሲጠሩ ይህ ሁሉ በሽታ፣ ይህ ሁሉ መከራ እንዲርቃቸው ቃል ኪዳን ሰጥቼአለሁ አለ። ማን ነው ይህን የተናገረው? የኪዳኑ ባለቤት ኪዳኑ የጸና መድኃኔ ዓለም ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። በዚህ ቃል ኪዳን ትላንት ከትላንትና በስቲያ ቤተ ክርስቲያን ልክ እንደዚሁ በነበረው ወረርሽኝ ላይ ሰዎች በመራራቅ እንዲቆሙ አንድ ላይ እንዳይሰለፉ በተባለበት ዘመን የአቡነ ሀብተ ማርያም ግርል ተይዞ ጸሎቱ እየተጸለየ፣ ማይጠንቱ እየታጠነ፣ ጸሎተ እጣን እየተደገመ ዓለም ከቤቱ ሳይወጣ ግራ ገብቶ ተጨንቆ በነበረበት በዚያ በኮቪዱ ዘመን እንኳን የአቡነ ሃብተ ማርያም የአብትዬ የእሳቸው ቃል ኪዳን ነው። ከእንዲህ አይነቱ ወረርሽኝ ከእንዲህ አይነቱ ዓለም አቀፍ የወረርሽኝ በሽታ እኔንና እናንተን የታደግን ሲባል የነበረው እኮ በተለይ ለእኛ ለኢትዮጵያውያን፣ በዚያን ጊዜ አስተውሉ፣ በዚያን ጊዜ ዓለም ዓለም የተነበየው ትንበያ ነበረ፣ ቢያንስ በጥቂቱ በጥቂቱ ከሰባት ሚሊዮን ሕዝብ በላይ ኢትዮጵያ ያልቅባታል የሚል ሟርት ነበር፣ በዓለም ላይ የተተነበየው። ግን በተለያየ ምክንያት ጉንፋኑ እንደው ሳንባው ምናምኑ የተለያየ ነገር ብቻ ያደረገው እነሱ ይቁጠሩት፣ ወደዚያ የሚበሉት አንድ ሺህ ሁለት ሺህ የሚባል በዚያ መንገድ ሊያርፍ ይችላል፣ አልፏል። ያ ደግሞ በጊዜው ጊዜ ነው እንዳሉት፣ ግን አልሆነም። ምንድነው የዚህ ሚስጢር ስንል እኛ የገባንን ስለያዝን ነው። ያም ደግሞ ዘይከውን በቋይ ለኩሉ ዓለም ለዓለም ሁሉ የሚጠቅመውን ቃል ኪዳኑ የበረታውን በእውነት በተሰጠው ቃል ኪዳን ለታመኑበት ስራ የሚሰራውን እስከ ጊዜ ምጽአት ድረስ ለታመኑበት ይሄ ቃል ኪዳን የጸናለትን ሀብትዬን ስለያዘን ነው። ደስ ይበላችሁ። ስለዚህ በአምስቱ መክሰብታት ላይ ስልጣን ስለተሰጣቸው ነው። ሌላው እኚህ ቅዱስ አባት ይህን ሁሉ ተጋድለው ተጋድለው ካለፉ በኋላ መድኃኔ ዓለም ኢየሱስ ክርስቶስ ለተጋደሉት ደግሞ ዋጋ ይሰጣል፣ ዋጋ ይሰጣል። አባታችን አቡነ ተክላይ አቡነ ሃብተ ማርያም በተጋድሏቸው ሰባት አክሊል የወረደላቸው ቅዱስ ጻድቅ አባት ናቸው። ሰባት አክሊል በምን ምክንያት እነዚህ አክሊላት ወረዱላቸው ብለን ስናይ የመጀመሪያው የአክሊሉ መውረድ ስለ ንጹህ ድንግልናቸው ነው። ሌላው ይህንን ዓለም በመናቃቸው ነው። ስለ ፍጹም ምንኩስናቸው ዘወትር ባለማቋረጥ አራቱን ወንጌላት ይደግማሉ። ልክ እንደ ውዳሴ ማርያም ጸሎት ነውና ወንጌላቱን ያደርሳሉ። ስለሚጸልዩት ወንጌል ስለ ጌታ ብለው ስለ መራባቸው በጾም በጸሎት ስላደረጉት ተጋድሎና ከቂም ከበቀል ከጥላቻ ከትዕቢት ከትምክት የተለዩ አባት በመሆናቸው ይህንን ዋጋቸውን አይቶ መድኃኔ ዓለም እንግዲህ ዋጋ ከፋይ ነውና በሰባት አክሊል አቀዳጃቸው። ዛሬ እኛ እድለኞች ነን። ዓለምን ሁሉ የሚጠቅመውን ዘይከውን በቋዬ ለኩሉ ዓለም የተባለውን አቡነ ሃብተ ማርያምን ዮስቲና ከሕግ ባሏ ከፍሬ ብሩክ ዛሬ የጸነሰችበት ቀን ነው። ስለዚህ አቡነ ሃብተ ማርያም መጸነስ ለእኛ ሁሉ መልካም ነው። ለምን መሰላችሁ? ዘይከውን በቋይ ለኩሉ ዓለም ዓለምን ይጠቅማሏ። ይኸው ዛሬ እኮ እየተጠቀምንባቸው ነው። በምናቸው ንገሩኛ። በተሰጣቸው ምን ቃል ኪዳን በቃል ኪዳናቸው እየተጠቀምን ነው። ብዙዎቹ አልገባቸውም። እኛ ግን ገብቶናል። ያልገባቸው ሊተቹን ይችላሉ። ያልገባቸው ሊያሽሟጥጡን ይችላሉ። ያልገባቸው በእኛ ሊሳለቁ ይችላሉ። እነሱ ስላልገባቸው ነው። እኛ ግን በገባን ልክ ተጠቅመናል። በጸሎታቸው ተጠቅመናል። በገድላቸው ተጠቅመናል። በተሰጣቸው ቃል ኪዳን በአቡነ ሀብተ ማርያም ቃል ኪዳን በሎሚያቸው ድህነት አግኝተናል። በእምነቱ ተፈውሰናል። ጸበሉን ተጠብለን ድህነት አግኝተናል። ከዓለም በሽታ ተገላግለናል። ዓለም ሊያድነው ያልቻለውን እኛ በአብትዬ ጸሎት በገድላቸው እኛ በአብትዬ ጸበል በሎሚያቸው በተሰጣቸው ቃል ኪዳን እዩ እየተጠቀምን ነው። ዛሬ እኮ ለዚህ ነው ዘይከውን በቋይለ ኩሉ ዓለም። ዓለም ግን የሚጠቀምበት ነገር የለውም፣ በራሱ ሐሳብ ላይ ስለሚመላለስ፣ በራሱ ዛቢያ ላይ ስለሚወጣ ስለሚገባ ነው፣ ስለሚሽከረከር ነው። እኛ ግን በእነዚህ ቅዱሳን ጸሎት እንወጣለን፣ እንገባለን፣ ኪዳናቸውን ተስፋ እናደርጋለን። ስለዚህ ይሄንን አምነን በእውነት የዚህ የጻድቅ ሰው ጸሎት ሀገርን ሁሉ ከጥፋት ይታደጋል። ዛሬ ከከበደው ነገር ሁሉ ከመከራ ሁሉ ከጭንቀቱ ሁሉ የምንገላገልበት የአብትዬ ጸሎት ነው፣ ነው አይደለም? ስለዚህ እንኳን ኢትዮጵያን ዓለምን የሚጠቅሙ ናቸው ቅዱሳን። ለተቀበላቸው እናንተን የሚቀበል እኔን ተቀበለ እንዳለው በእውነት ዛሬ አቡነ ሃብተ ማርያምን መቀበል ክርስቶስን መቀበል ነው። አቡነ ሃብተ ማርያም በሕይወት ዘመናቸው ሲኖሩ ክርስቶስን የገለጹ አባት ናቸው። ሕይወታቸው ክርስቶስ ነው። ስለዚህ የተወደዳችሁ የሉል እግዚአብሔር ቤተሰቦች በዚህ መንገድ ይሄ የተቀደሰው ተራራ ላይ ዛሬ ስንሰባሰብ አንድ ነገር ብቻ ልናስተውል ይገባል። ለምንድን ነው የመጣ ነው? ለምንድን ነው የተሰባሰብ ነው? መሰባሰባችን እውነት መንፈሳዊ ነው? እውነት መጽሐፍ ቅዱሳዊ ነው? እውነት አምነንበት ነው? ይሄ ሲባል አዎ ድካሙን አይተናል። ይሄን ተራራ ስትወጡ የነበረውን ድካም ታቁታላችሁ። ቅዱሱ አባት ደግሞ ይሄ አይደለም ከዚህ እጥፍ የሆነውን መከራ በዚህ ዓለም ሲኖሩ መከራውን ሁሉ በጸጋ የተቀበሉ አባት ናቸው። ስለዚህ በእውነት በዓለም ውስጥ ሳሉ በተቀበሉት መከራ ይሄ ዋጋ ለእነሱ የተሰጠ ነውና። የጻድቁ አባታችን የአቡነ አብተ ማርያምን በረከት ይዘን ዘይከውን በቋይ ለኩሉ ዓለም ለዓለም ሁሉ የሚጠቅም ነውና፣ ጥቀመን አቡነ አብተ ማርያም እንድትጠቅመን መተናል። ዛሬ አንተ ለኛ ጠቃሚያችን ነህ። ጸሎትህ ይጠቅመናል፣ እጣንህ ይጠቅመናል፣ ገርልህ ይጠቅመናል። ስንሰማው ቃል ኪዳንህ ይረዳናል። በእውነት እንደ ተባለው ወይ ያረኩስ ኪዳኔየ ወይ የሱ ዘወፃ እማፌ እንዳለው ኪዳኔንም አላረግስም ካፌ የሚወጣውን ቃል አልለውጥም እንዳለ በቅዱስ ዳዊት ሊያድሮ እግዚአብሔር እንደተናገረ ዛሬም ይህን የጸናውን ኪዳን የሰጣቸው አቡነ ሃብተ ማርያምን መድኃኔ ዓለም ኢየሱስ ክርስቶስ ነው። እንደ ተባለው ከኚህ ደግ አባት ጋር ደግሞ እማይለያቸው እንደ ጓደኛ የፈለጉትን ሲጠይቁት የሚመልስላቸው አንድ ደገኛ መልአክ ነበረ። እስኪ ጥሩልኝ። አይሰማም፣ አይሰማም መጋቤ ብሉይ ሊቀ መልአክ ቅዱስ ሚካኤል ገና ከእናታቸው ማኅፀን ጀምሮ ሲጠብቃቸው የነበረ ከጠባቡ ወደ ሰፊው፣ ከጨለማ ወደ ብርሃን ሲመጡ አብሯቸው የነበረው ይሄ ደገኛ መልአክ ቅዱስ ሚካኤል ከኛ አባት ጋር ነበረ። እሚደንቅ ነው። እሚደንቃችሁ አንዳንድ ጉዳይ እንኳን ያዩና ይመለከቱና ግራ ሲገባቸው መቶ እንደገና ሀብተ ማርያም ልጄ የነገርኩ ነገር ይሄ ነው። ስለዚህ አሁን ግራ የገባህን ነገር በዚህ መንገድ ፍታው ይላቸው ነበር። ልክ እንደ ጓደኛ ሁልጊዜ ጊዜ ከጎናቸው የማይለይ መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል ለምንድን ነው እንዲህ የሚያደርገው ስንል፣ ይሄ መልአክ መጽሐፉ ስለሚል ነው ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ እንዳለው የእግዚአብሔር መላእክት እግዚአብሔርን በሚፈሩት ሰዎቹ ዙሪያ ይሰፍራሉ ይላል እነርሱን ይጠብቋቸውማል ያድኗቸውማል ስለዚህ እግዚአብሔርን ከሚፈሩት ቅዱስ አባት ሃብትዬ ናቸው ዘይከውን በኵሉ አለም ስለዚህ እኔና እናንተንም ይጠቅሙናል አይጠቅሙንም እስኪ አቡነ ሃብተ ማርያም ይጠቅሙናል የምንል ከፍ አድርገን ምስጋና እናቅረል ሃብትዬ በቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን።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

እግዚአብሔር ምስሌኪ ሰዓል ወጸልይ ምረት በፍቅር ወልኪ ኢየሱስ ክርስቶስ ከመይ ሀጣዊነ ተማህ ጸነብኪ ኦ እግዜ ኢየሱስ ክርስቶስ ስራይ ሀጢአት የዋ ሀጢአተ ኩሉ ህዝብ ከማይሰራ ሀጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን